ፅጌ የምታፈቅሮ እኔን ነው። የኔ ነው። እየቀለደች በጣም ጸብተኛ ነው በነገር አንተ ነው

ሰላም ውድ ቤተሰቦቼ እንዴት ናችሁ? ዛሬም ተመልሼ መጥቻለሁ። ያው እንግዲህ የሆነ ነገር አደርጋለሁ ብዬ ከተነሳሁ ሳላደርግ አላርፍም እና የሆነ ነገር ባለፈው የዛትኩትን ነገሮች አይታችኋል። ፅጌን እንዳልኳት አንቺ ዩቲዩብ ላይ ፖስት አደርጋለሁ፣ ከዛም ደግሞ ምሳ ጠርቼሽ እንነጋገራለን ብያት ነበረ። ፖስት አድርጌዋለሁ። ምንም ያደረገችው ነገር የለም። እውነት ለመናገር የሆነ ነገር ይፈጥራሉ ብዬ ጠብቂያቸው ነበረ። እሷም እና ደግሞ አለ ያለችው መንፈስ ይሁን ምን ይሁን አላውቅም። አለ ያለችው ፍቅረኛዋን ምን ይፈጥራሉ የሚለው በጉጉት እየጠበኩ ነበር እንዲሁም ጸብጸብ ነው የሚለኝ ብለዋል ጸብ ከመጣ ደስ ይላል ጸብጸብ ነው የሚለኝና እየጠበኳት ነበር ምን ይፈጠራል ብዬ ምንም አልተፈጠረም ሶ ምንም እንዳልተፈጠረ ሳይ የምሳ ግብዣውን እንድትቀበልና እንድትመጣ ቀጥሪያታለሁኝ ዛሬ ምሳን እንበላለን ብያታለሁኝ እዚህ ተገናኝተን ማውራት አለብን አለች ከምሳው በፊት ማውራትን መርጣለች አሮ ነው ከምሳው በፊት ማውራት ለምን እንደፈለገች እኔ ጀስት ትንሽ የቀነሰችብኝ ምናምን ስለሆነ ምግብ እየበላች አይደለም ብዬ ስለጠረጠርኩኝ ምግብ እንድትበላ ብዬ ነበረ የጠሯት ግን ከምሳው በፊት ማውራት አለብን ስለ አንዳንድ ነገሮች ብላለች። ስለምን እንደምናወራ እንግዲህ ስትመጣ እናያለን። ብቻ ግን ምንድን ነው ማንም ሰው ምንም አላደረገም፣ ቪዲዮውን ስለቅ፣ ማንም ሰው የተናገረኝም የለም አለ ያለችውን ፍቅረኛ የለም። ዝም ብላ ሲጀመር መጀመሪያ ሙድ እያያዘች እንደሆነ ገምቻ፣ ያለው ምክንያቱም ለቦ ያለው ኔጋ ስለሆነ ማንም ማንም አይመጣም። ቤሄዱ ተስፋ ማደርገው ገባችሁ አይደለ? ማንም ቢመጣ ደግሞ ያው ታውቃላችሁ እንደ ዳኒ የሚሆን የለም እና ምንድን ነው ማንም ስለሌለ በኩራት ነው ድጋሚ። ከዚህ በኋላ እንደውም ቤቱን እንዳለ ዝንብ አበባ አበባ ነው የማደርገው። ማለት ምን እንደምታመጣ ያለውኝ ፍቅረኛ ያለችው ሰው ደግሞ እስኪመጣ ድረስ ጥግ ድረስ ሞክራለሁኝ። ምክንያቱም እንዲህ ማየት ፈልጋለሁ፣ ማን እንደሆነ ምን እንደሆነ ማወቅ ፈልጋለሁ እና እሱን ለማየት የምችለውን ነገር አደርጋለሁ። ዛሬ እንድንነጋገር እዚህ ተቀጣጥረናል። ትምጣና አውርተን ከዛ በኋላ ደግሞ ያው በእርግጠኝነት ቁርስ ምሳ የምትበላ አይመስለኝም። ምሳ ጋብዣት አለው። ምሳ አብልቼ ውሃ ጠጥቼ ምን ብዬ እሸኛታለሁ ማለት ነው። እንዴ መጣሽ ነው መጡ ነው የሚባለው? አልገባኝም። ከካሮት ጋር የመጣሽ ነው። ጋይ መሰለኝ ያደገው እሷ ትበልጧለች። ማን ዘይ እየመጣች እንደሆነ አላውቅም። ትምህርት ቤት ልታደርሰው ይሁን አላውቅም። እንግዲህ ትምህርት ቤት የምታደርሰው ወጻ ልጁን ብቻ ይዛ እየመጣች ነው ጋይስ ያልነገርኩ ነገር ነበረ መሰለኝ። አላስተዋውቆቹ የሚቀታ እሱ ማለት ፍቅረኛዬ ነው። ኧረ እባክሽ ነው ፍቅረኛ ነው ታወቁ። እውነት ነው ነው ፍቅረኛ ነው። ማንም ምን አይመለከተኝም። እኔ እና እሱ አንዴ እናውራ። አይ ነው ይኸውልህ፣ ዳኒ እንደዚህ አይነት ባህሪህን መቋቋም አይችልም። እኔ ላይ ችግር የለውም፣ እሱ ላይ ግን እንደዚህ አይነት ነገር ባታሳየው ደስ ይለኛል።

እሺ ማለት እሺ፣ አንዴ ዞር ትላለ። እኔ እሷን ብቻ ነው ማውራት የምፈልገው። ዳኒ፣ ያለ ስም ለቀቂኛ። አንቺ ሳነኪኝ፣ አውሪኝ በቃ። ጥጌዳ ማለት አትፈታተኝ። ምን? አሁን በስርዓት እያወራሁ ነው ያለሁት። ከማላውቀው እሷ ጋር ክፉ ደግ መነጋገር አልፈልግም። የትም አላውቀውም፣ የትም አላውቀውም። ችግር የለውም፣ አዳምጠኝ። የትም አውራ ነገሩን በጣም አታውሳሰው። ከዚህ በላይ አንተ እንድታወረኝ ካልፈለግኩስ? ብራ አታውራ። አንተ ነው ማውራት

እኮ አናግረኝ እንደዚህ ተረጋጋና በቃ ንገረን እና እንይትሉ አይሻልም በዚህ ምንም ስሜት ማለት ምንም ስሜታዊ የሚያደርገኝ ነገር የለም ገባህ አይደለ እኔ ለፍሷ ስሜት ነው የምጨነቀው ለፍሷ ስሜት ነው የማስበው አንተ ጋር አሁን ለምሳሌ ፍቅረኛው አልተወናችሁም አትወድም ገባህ አይደለ እውነት ወይኔ ለማስቀናት ወይ ለሆነ ነገር ልትጠቀም እንጂ አንተን አትወደው፣ ጽጌኔ ነው የምትወደው። ስለማወቅ ነው ገባህ እርግጠኛ ስለሆንኩ ነው ገባህ። አትፈልግም። ስትታዩ እንኳን ፍቅረኛዎች አትመስሉም። አንተ ልቧ አንተ ጋር

አንተ ፊት ስሜው አሳብድሃለሁ። ከዚህ በላይ መቀራረብ ምንም ብታክፊውም፣ ለምን አክፈሹ አትይኝም። አውቃለሁ ልብሽ እኔ ጋር እንደሆነ። ገባሽ አይደለ? ስማኝ፣ አዳምጠኝ። ማነው መጤው? አዳምጠኝ፣ አንድ ነገር ልንገርህ። ትናንት መተህ ዛሬ እዚህ ጋር ብዙ አመት አብሯት እንደኖረ ሰው ምናምን ለመምሰል አትሞክር። ካንተ በላይ

እሱ እሷ እኔ ነው እሺ? የምትወደው አባቴ፣ አትልፋ። እኔ ነው የምትወደው። ምንድን ነው ችግር? ግን ለማን አይደል? ወይስ እኔ ለማስቀናት ነው?

አት ጁ አት ጁ ገባሽ አይደል? አት ጁ ምን ፈለግ? አንዴ እኔ እና እሷ እናውራ። አልነሀል። አልጨረስም። እሱ ነው በቃ እንሂድ አለኝ። በቃ እሱ መስማት አለብኝ። እንሄዳለን። አልጨረስም። እኔ እና አልጨረስም። አልጨረስም። እንትን ዝም በለኝ። ለምን ዝም አትለኝም? ወንድሜ ለምን ዝም አትለኝም? በቃ እንዲናውራበት ዞር በልልን። አይደለም እሱ በጣም ችግር አለበት። ቆይ በል ዘው ሰው ችግርም እንደው አንዴ ለአውራት በቃ ለአውራት። አይመለከተኝም። ማንና አንተ ከእሷ ጋር ጊዜ የምታሳልፉ ማን ስለሆንክ ነው?

ጥቂት አቷሺ ፍቅረኛሽ አይደለም። ሊሆን አይችልም። ይሄ ምን ልበለው? ብቻ ፍቅረኛሽ ሊሆን አይችልም።

ተኮሽ ጽግሽ አከሳሽ ነው። ምንም አልተመቸሽም። ከሱ ጋር ነሽ ምንም አልተመቸሽም። ፍቅረኛሽ ሊሆን አይችልም። በመጀመሪያ ራሱን ይጠብቅ፣ ራሱን ይሁን፣ ለራሱ ይቁም። አልቆመም። ልጁ ገና እየተንገዳገደ ያለ ሕፃን ልጅ ነው ይመስሉ። በቃ ተይው፣ እሱ አይሆንሽም። ፍቅረኛሽ ሊሆን አይችልም። እኔ ለአረኩት ሀገር ፍቅረኛሽ ሊሆን አይችልም። ይወደኛል እወደዋለሁ በቂ እኮ ነው። ፍቅረኛ ደግሞ እኮ ነው። እሱ ሊወድሽ ይችላል፣ እንደው ይሁን ተብሎ እሱ ፌመስ ስለሆንሽ ምናምን ምናምን ቆንጆ ነሽ ምናምን ብሎ ሊወድሽ ይችላል። አንቺ ግን አትውጂ። እኔ ግን እወደዋለሁ። አንቺ የምትወጂ እኔ ነው። አይደለም፣ በጣም ነው የማፈቅረው። እንደዚህ አትሁኚ። ደግሞ በስርዐት አዋሪኝ። በስንት ስራ ነው ያወራሁት። ሰራተኞች በስራ ታብሪ እንደዚህ ገባሽ ከሆነ በኋላ ቤተሰቡን አንቺ ስለሚወዲ ስለሚፈልግሽ አንቺ

መወደርሽ ገፍተሽ አንቺ ብትርቂውም ልበ ይድሻል። ተስፋ ቀን ወልዶለኝ አገኝሽ ይሆናል። ዘቡቺ ይሄ ነገር ቀልድ ነው። ቀልድ ነው መሆን ያለበት ይሄ ነገር። መቼም የመራ የሆነ ጽጌዳ ፍቅረኛ ይዛ፣ ጽጌዳ ከሌላ ወንድ ጋር ሆና ምናምን፣ አላምነው በቃ። እኔ ማመን አልችልም። እየቀለደችብኝ ነው። እኔ ለማናደድ እየሞከረች ነው። እኔ ለማስቀናት እየሞከረች እንጂ መቼም ጽጌዳ ፍቅረኛ አትይዛ። ፍቅረኛዋ ከሆነ ምን ማድረግ እንደምችል እሷ እውነት ፍቅረኛ ይዛ ከሆነ ምን እንደማደርግ ማለት ነው እታስባችሁ። እሷ እናንተም ታስቡታችሁ እርግጠኛ ነኝ፣ ግን ውስጤ የሚነግረኝ እየቀለደች በዚህ ፍጥነት ፍቅረኛ ልትይዛችሁ በዚህ ፍጥነት ከሌላ ሰው ጋር ልትሆናችሁ በታምር ከዚህ ልጅ ጋር ደግሞ ልትሆናችሁ። እንደማላውቀው ሲያስመስል ነው እንደማያውቀው ሲያስመስል ነው። አውቃለሁ ማን እንደሆነ። በጣም ከዚህ ልጅ ጋር ትሆናችሁም። ጸጌ ምርጫዋም ሄድ ሊሆን ይችላል። ቲ አንድ ሳምንት ባልሞላ ጊዜ ፍቅረኛ ይያሉ ሳይያች ጋይስ፣ ምን ማድረግ እንደምችል ምን እንደማደርጋት ምን እንደማደርጋቸው አሳያችኋል። ችግር የለው እንደዚህ እንዳቃጠለች እንዲህ እንዳገበገበች እኔ ደግሞ ምን አድርጌ እንደማቃጥላት አሳያችኋለሁ። ችግር የለው። አቁም